ጥቂት እንዳውም እንትን አርጌላታለሁ። መወድስ ከጉልበት በላይ ከምብርት በታች ከሰውነት በስተኋላ እንደ ባዕድ አካል፣ እንደ ባይተዋር፣ እንደተገፋ፣ እንደተከፋ፣ እንዳኮረፈ፣ እንዳኮፈኮፈ ጉብ ጉብ ጥቂት ጥቂት ተባለች። ማሰቢያችን ነው ኳስ ኢንተርናሽናል ቋንቋ ነው። መልክ ዘር ምን እውቀት ምናምን አይጠየቅም። ሰላም፣ ሰላም የአገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ፣ ያዝናናሉ እንዲሁም ቁም ነገር አስይዛሉ ብዬ አመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ስብሰባ አድርጌ የምትቻለው አብረን ፈታ አዝናናለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናል ሰብስክራይብ በማድረግ እንዲሁም ይህን ቪዲዮ ላይክ አድርጋችሁ ቪዲዮ እንዲጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮቹ እናልፋለን ማለት ነው። መክሰስ ምን ይበላል? እሺ ወንድሜ ምን የማይበላ መክሰስ፣ በዚህ ኑሮ መክሰስ፣ በዚህ ኑሮ መክሰስ። እንዴት፣ ይሄ ለጸብ ተዘጋጅቷል ማለት ነው። አንድ ዲያሎግ ብሰ ምን ማንን ክፉ ለማናገር ነው? ማቹሪቲ ነው። አሁን ሰላሳ ላይ ምን አውቄ ያለው የፈለገ በወድሽ የፈለገ ባፈቅርሽ ሀሳብ አስተያየት እንጂ ኩላሊቴን አልሰጥሽም ማለት ነው። አሁን ስለ ኩላሊት አለማውራት ፌር አይደለም። አወራለሁ ስለ ኩላሊት። አልገባችም ኩላሊት አላቀበለ እኔ እኔ አሁን ነገርየው አማርኛ ፊልም ነው እንዳንል እንኳን አለ ልጅ ግን ልጅቷን ማታምርም ብርም የላቸውም። አማርኛ ፊልም ላይ እንደዛ ነው። ኔ ማቀው ገብቷቸዋል። አቶ ድንቁ መቀጠል ይችላል። ይህ ቲክቶከር፣ ይሄ አርቲስት እጅግ በጣም እጅግ በጣም የሚመቸኝ አ ሆን ያስ ደስተኛ የሚሰራው ስራ በሙሉ ፈታ ዘና ነው የሚያደርገኝ የሚሰራው ስራ በሙሉ ፊቱን ልብ ብላችሁ አይታችሁታል። ፊቱ ራሱ ይናገራል እ እንዴት እንዴት እንደሚቀያየረው ያዝናናኛል። ዛሬ ደግሞ በአዲስ አይዲያ ከች ብሏል። እስ አብረን እያየን ፈታ ዘና እንበለ። አመሰግናለሁ። ቅድም እድሮችን በአዲስ መልክ ለማዋቀር በቀረበው ረቂቅ ላይ ተቃውሞ ለማሰማት ነው። ሲጀመር ህዝቡ ጥግና ጥግ ተበትኖ ከተማ ውስጥ ፈርሷል። እድር አለ ለማለት የሚያስደፍር ልዕልና የለንም፣ የሞራል ልዕልና የለንም። እቺ የጭብጨባዋ ጉዳይ እንዴት ነው? ሾርኔ ነች አለ። አሁን ይሄ ያስጨበጭባል። በረባው ባልረባው ስብሰባችን ላይ እጅግ በጣም ጭብጨባ እየበዛ ነው። አጨብጫቢ ነኝ። እሱን አስመልክቶ እንግዲህ ሾርኔው በጣም የሚገርም ነው። እስኪ እንጨርሰው። ለማንኛውም አፈር አልባሽ ሰው እንኳን አጥተናል በዚህ ሰዓት። አሁን ባለፈው ለአርባ ስድስት ዓመት ይሄንን እድር በጥሩምባ ነፊነት ሲያገለግል የነበረው ጫኔ እሱ የሞተ ዕለት ሁለት ቀባሪ ነው የመጣው። ያ ሌት ተቀን ሳይል በየጉራንጉሩ እየገባ የሚነፋው ጫኔ፣ የእሱ ቀብር ጊዜ ግን ሰውራ ሰው ጠባ። አንዳንዶች ለምን ሰብሰብ ብለን ጎንላይን ላይ በላይ አልቀብረውም ብላችሁ ነበር ቀባሪ ሌላ ምንም ማለት ቀባሪ አሳ አሁን ጫኔ በትልቅ ተስፋ መቁረጥ የሚቀብረኝ ካጣው ለምን ሞት አለው ብሎ አሁን በከፍተኛ ተስፋ መቁረጥ አረቄ ቤትን ያለው ይሄ ምንን ያሳያል? ሰዎች በሰላም ሞተው የሚቀብረን አይኖርም በሚል ስጋት ከፍተኛ የስነ ልቦና ጫና እየደረሰባቸው ነው የሚገኘው። ነገር አልሞትም የሚል ትውልድ እንዳይነሳ ንፈራ። በዛ ላይ ደግሞ የእድር ክፍያ በኦንላይን ትራንስፈር ይሁን የሚባል ሀሳብ ተነስቷል። ሙሉ በሙሉ ነው የሚቃወሙ። እንዴት እንዴት? ለምን አልዘምንም? የእድር የድር ክፍያ ጣቡ አስር ብር የሚሆን መቶ ብር በአካል ተገኝተን ስንከፍል ነው ደስ የሚል። አቶ ዘለቃሽ አስር ብር ጎሏቸው ማነ ገብሬ እባክህ አስር ብር ሙላልኝ እያሉ ሲማጸው አሙስ ያ አቶ ተክል የተሰበረ ክሩን አንጠልጥሎ መጥቶ እባክ አይዛ ለድን ቀድሙኝ ብሎ ሲጫወት፣ ለጫጫታው፣ ለጨዋታው፣ ለጉጨቃው በአካል ተገኝተን ነው ሁላችንም ትራንስፈር ስናደርግ ባንኮቹ ከእያንዳንዳችን ላስ ላስ ማድረጋቸው ይቀራል። የተወሰነ ገንዘብ እና እሱ ቢሰባሰብ አራት ሹካና ስድስት ድስት ይገዛ ይገዛ ከዛ በላይ ይገዛል። ብራዘር፣ ከዛ በላይ ከዛ በላይ ለማንኛውም በጣም ታዝናናኛለህ አቡ፣ እናንተንም እንደሚያዝናናችሁ አርቲስት ወይም ቲክቶከር እርግጠኛ ነኝ ማለት ነው። የሚሰራቸው የሚፈጥራቸው ፈጠራዎች አንደኛ ናቸው። ፈታ ዘና ነው የሚያደርጉኝ። ቲክቶክ ላይ የራሱ ፔጅ ላይ ገብታችሁ ደግሞ ብትዝናኑበት ፈታ ትሉበታላችሁ። በአጠቃላይ እኔ የእድሩን ሊቀመንበር ሆኜ የምቀጥል እስከሆነ ድረስ በሀሳባችሁ እስማማለሁ ካለበለዚያ ካልሆነ ግን በቃውሜ ከሰውነት የትኛው ነው በጣም የምታከብረው? አልኩት አይምሮዬን አለኝ። አይምሮ ህሊና፣ መንፈስ፣ ራስ፣ ስነልቦና፣ ኩላሊት፣ ጉበት፣ እጅ፣ እግር እነዚህ ሁሉ ዋጋ የላችሁም፣ ቂጥ ይበልጣል አልኩት። ምን ይበልጣል? ምን ይበልጣል? የአርቲስት ምን ይበልጣል አለ ቂጥ። እስቲ ዘርዘር ያርግልን አለ። እኔ ኔ አርቲስት ማስታውሶ ከክበበው ገዳ ጋር አጠራጠር ያለ ኮሜዲ ሲሰራ ነው ማስታውሶ፣ በቪኤችኤስ ምናምን አስታውሶ ነበር። ፈታ ነበር የሚያደርገኝ። አሁን ደግሞ እስቲ ስለ ቂጥ ሊያብራራልን ነው፣ እንስማው። እስቲ እውነት እኮ ነው። ምን ላይ ንቁጭ ያልከው? ቂጥ ላይ። እኔ አሁን እንደዚህ ሲጫወት በጣም ለስራ ለስራብቻለም ቤቴ ሩቅ ነው። አገር ቂጥ ነው ምን ቂጥ ይባላል? እንደዚህ በቃ ይኸው ብለቀው እንደዚህ አይሰበርም። ለምን? በቂጡ ነው ቀጥታ የሚሄደው። ቂጥ እኔ እሱ ላይ ነው ቁጭ አልኩት። መርፌ ቢወጋ እሱ ነው፣ ካልቾ ቢነረት እሱ ነው። አራት ሰዓት አትቀመጥም። ምን ላይ? ባገጭህ ነው ነው በግንባር ነው አለ። እምና፣ እንዳውም መሪያችን ነው። ጭራሽ ይህን ታውቃለህ? መሪ ነው። መሀይት ምንድን ናት? እሺ በአንተ ሳይኮሎጂ ልምጣል ወይም ስነ ልቦና። ፖሊስ ሲያባርርህ ምንን ነው የሚይዝህ? ኋላ እንደዚህ ወገብህ ቀበቶ ሆን። ለምን ፍሬንህን ነው የያዘው? ወደ የት ትሄዳለህ? በቦክስ ቂጥህ መጥቼን የምደፋ የሚል ሰው አላጋጠማም። የትም አትሄድም ቂጥህን ተመተህ ብንነቅሰውማ ይሞታል። ው በእኔ ጊዜ ልምጣልህ። የነብርን ጅራት አይዙ ከያዙ አይለቁም አይባልም? ለምንድን ነው ጅራቱን? መሪውን ነው ያዝከው። ምን እንደያዘው አቅም ያለው እድል ማምለጥ ቡከን ነው ያኔ። ምንም ጉልበት ጭራው ላይ ፣ ስለዚህ ጭራ ማሰቢያ ነው የእኛ የተቆረጠችው ነች። ድመቶችን ነብማን ብታይ እንዲህ። እንዴት ነው ቤተሰቦች ተስማማላችሁ? ካለን አካላት ውስጥ ዋናው ፓርት ለሰው ማንነቱ ቂጡ ነው እያሉን ነው እንግዲህ። ጋሼ ምን ትላላችሁ? አብዛኛው ጊዜ የምንቀመጠው በቃ ገልጸውታል። ተስማማላችሁ? እስ፣ ሀሳባችሁን ከስር የፈለጋችሁ ማስቀመጥ ትችላላችሁ። ኔ በጣም ስለገረሜ ነው። ጭራሽ ስለ ቂጥም ገጠም ገጠም አርገውለታል። እስ፣ እሱን ልጋብዛችሁና እንመለስ ማለት ነው። በእሷ ነው የሚያስቡት፣ ቂጥ። እንዳውም ኔ እንትን አድርጌላታለሁ። መወድስ ከጉልበት በላይ ከምብርት በታች ከሰውነት በስተኋላ እንደ ባዕድ አካል እንደ ባይተዋር፣ እንደተገፋ፣ እንደተከፋ፣ እንዳኮረፈ፣ እንዳኮፈኮፈ

አነሳ አለው ምንድን ነው አቤላ አቤላ ይኸውልህ ከፋዘር ጋር እንጂ ሰምተኛ አይደለ ከፋዘር ጋር ዞላ ዞላ ዞላ አንተ ወሸላ የተባባጠፍተህ ነው ቤት እንዳለች አባትነቱን ታምናለህ አታምንም እያለች ነው ደግሞ ሂሩትን እኮ አጫወትኳት እውነትም ቀዳዳው ጀለስ ሲደውል እውነትም እውነትም ይገባዋል ፋዘር ከሺሻ ጀምሯል የሚባለው ነገር እውነት ነው የሰሞኑ መነጋገሪያ ቲክቶክ ላይ እንግዲህ የዮኒ ማኛ ሆኗል ማለት ነው። ዘቤውን ስታይሉን፣ ሁሉ ነገሩን ቀየር አድርጎ እንግዲህ ከቻሳ ብሎልን ኢን ጊፍት ያፍሰዋል። አባቴ ያፍሰዋል፣ ያፍሰዋል። አሁን ደግሞ ጴንጤ ነኝ አለው እየሱስን ተቀብያለሁ ብሎ እንግዲህ ኢን ጊፍት እያፈሰው ነው ያለው ማለት ነው። አቡ ማይንዱ የቢዝነስ ነው የሰውዬ እንጂ አናምነውም እኛ። ነገ ደግሞ ሌላ ነገር እንደሚሆን እርግጠኛ ነኝ ማለት ነው። ግን በጊፍት ተንበሸበሸ ሰሞኑ ማለት ነው። እነ ጴንጤዎች ደግሞ የላኩለት ነው። እንኳን ወደኛ ማህበር በሰላም ተቀላቀልክ እያሉት ነው እንግዲህ። በጣም ስለገረመኝ ስለ ግፊቶቹ እሱ እናያለን። ቀጣይ ደግሞ ስለ ሃይማኖቱን ስለመቀየሩ አንዳንድ ሰዎች አስተያየት ሰጥተዋል። እነሱን እንግዲህ በየተራ ጋብዛቸዋለሁ ማለት ነው። ዮኒ ግን ይገለባበጣል አይገልጸውም ማለት ነው።

ግን እኮ ይሆን ያስታውቃል። አይታችሁታል? ልብ ብላችሁ ታለ እስኪ በውስጡ ሙድ እየያዘ ነው። እኔ በቃ ፊቱን እያነበብኩት ነው። ሙድ እየያዘ ነው። ላሽ ቤ እያለ ነው። ከሳምንት በኋላ ተቀይሮ ይሰልማል። ደግሞ አባቶች አምላክ እግዚአብሔር በእውነት ለወንድ እኔ ደስ አለኝ። በቃ ምን ሆነ አፈሰው አባት ኢየሱስ አሌሉያ። ሳምንት በኋላ እንገናኝ። አምላክ ኢየሱስን አመሰግናለሁ ያታሰበውን ሰው ወደ አንተ ስለጠራ አገኘው። ወደዳችሁት በጊፍት ባርኩልኝ፣ ሁሉንም ባርኩልኝ በጊፍት አደራዬን፣ እኮ ነው አስባችሁታል? ግን ከዮኒ ጋራ ላይፍ ብገባ የሆነ ከእሱ ጋር ላይፍ ገብቼ እስቲ ቅዱሳን ተስፋን በጊፍት ባርኩት ብሎ ቀለል ባለች አስራ አንበሳ ቢባርኩኝ፣ አስባችሁታል? ሶስት መቶ ሺህ ማለት አስራ አንበሳ ማለት ሰላሳ ሺህ ሶስት መቶ ሺህ አስባችሁታል? የራሴን ቢዝነስ እኮ ጀምሬ ተፍተፍል ነበር ገስት ላክለት ኧረ ዮኒ በእናታቸው ይሄም ቪዲዮ አድርሱልኝና ቀጠሮ ያያዝልኝ ላይቭ ላይ ቀጠሮ ይዞልኝ በጊፍት መባረቅ እፈልጋለሁ የተባሉ በክርስትና ህይወት ያሉ ወንድም እናቶች ያሉኝ እና እኔ ክብሩን እሱ ይውሰድ የኔ አይደለም ከስድብ መንፈስ ያወጣኝ ጌታ እሱ ይንገስ። ከስድብ መንፈስ ያወጣኝ ነገ ሙልጭ ነው የሚያደርግ። በዚህ ሶሻል ሚዲያ ላይ በማንም ሰው ልትታለሉ ትችላላችሁ። ነገር ግን በዚህ ሰውዬ የምትታለሉ ከሆነ ችግሩ ያለው በዚህ ሰውዬ ላይ ሳይሆን በራሳችሁ ላይ ነው። እንዴት ከዚህ በፊት ስንት ጊዜ ሙስሊም የሆነ ስንት ጊዜ ኦርቶዶክስ የሆነ ስንት ጊዜ ጴንጤ የሆነ ስንት ጊዜ አማራ፣ ኦሮሞ፣ ትግሬ ሁሉንም ብሔር ብሔረሰብ ቀያይሮ ተጠቅሞበት ብሩን ሰርቶበት እንደፈለገ የሚሆን ሰውዬ በምን ሂሳብና ስሌት አምናችሁት ነው እንደዚህ የምታሽቀብጡለት? ከሞን ጋይ ሰውዬው ገንዘብ ካለ እንኳን ብሔርና ሃይማኖቱን ጾታውን ሁላ የሚቀይር ሰው ነው። ጾታውን ራሱ ያልቀየረው የኢትዮጵያ ሕዝብ ሴንስቲቭ ስለሆነ ድንጋይ አንስቶ ስለሚወግረው ፈርቶ ነው እንጂ ጾታውን ሁሉ ከስንት ዓመት በፊት የሚቀይር ሰው ነበረ። እንዴት በዚህ ሰው ትታለላላችሁ? እስኪ አሁን ራሱ ፊቱን ይዩት፣ እስቲ አነጋገሩን ይዩት፣ ምን ያክል እያላገጠ ምን ያክል ጊፍት ሲገባለት አነጋገሩን ከፍ ዝቅ እንደሚያደርግ። አሁን አሁን ሴቶች ኳስ እያዩ ነው፣ በጣም ብዙ ደጋፊዎች ተፈ እየተጫወቱም ነው እንጂ ደሬን እንግዲህ የምናውቀው በኮሜዲውና አንዳንድ ፊልም በመስራት ነው። አሁን ደግሞ የሚገርም የኳስ ትንተናና የሚገርም የኳስ ብቃት እይታ መግለጽ ችሎታ እንዳለው በሆነ መጠይቁ ላይ ሰምቼ እጅግ በጣም ተገርሚያለሁ። እንግዲህ ደሬም እንደዚህ አይነት እውቀት አለው፣ እንደ እንዲህ ኳስ ተጫዋቾቹን ይተነትናቸዋል፣ ይገልጸዋል፣ ይጠራቸዋል፣ ከዚህ ከዚህ ከዚህ እያለ እያሰባጠረ ይተነትናል። አባቴ የሆነ ኢንተርቪው ዩቲዩብ ላይ አይቼ በጣም ገርሞኝ እችን ፓርት እንግዲህ ለእናንተ ልጋብዛችሁ መጥቻለሁ ማለት ነው። ደሬ እግር ኳስም መተንተን፣ ማውራት፣ መግለጽ ይህ ይችላል ማለት ነው። እስቲ ሙሉ ጋብዣችሁ እመልጣለሁ ማለት ነው። እነ ሎዛ ምናምን እየጠንኮ ከማየት አልፎ ማለት ነው። ከዛ ውጭ በጣም ኳስ ይደግፋሉ። በተለይ ኢንተርናሽናል ጨዋታዎችን ስትመለከት አሁን ደግሞ ዘመኑ ቲክቶክ ነውና ታያለህ። በጣም ብዙ ደጋፊዎች አሉ። አዎ ማሊያ ለብሰው ምናምን ነገር ስሜታዊ የሆነው ምናምን አያለሁ። ሲያስጨፍሩ ሁሉ አያለሁ፣ ሲያስጨፍሩ እየተመለከትኩ ነበር። እና ኳሱ ሴቶችን ያመጣበት ምክንያት ኳሱ በደንብ ስላደገ ነው ወይንስ ደግሞ ምንድነው ፋክተሩ ብለህ ታስባለህ? እኔ እንግዲህ እኔ የኔ ግምት የምነግርህ በፊት ሴት እኛ ኳስ ለማየት ስንሄድ ምናምን ስንላው ምን ይቀርላ ምናምን ይሉ ነበር ወንዱን በሙሉ አጡት ኳስ ሲኖር ወይስ አንዱ ለትን ያሉና ከወንዱ በልጦ ቁጭ አሉ። የእኔ ግምት ይሄ ነው። ይሄ ኮንክሉዥን ይሄ ነው። አው ምንድነው ወንዱ ሲምም ነገር ኳስ ሊይ ብሎ ሲሄድ ሌላ ሴጋ መሄድ ነበር የሚመስላቸው። ወንዱ አብረ ቁጭ ብሎ ደግሞ ሲያዩ ጭራሽ ከወንዶቹ በላይ ማሊያ ለብሶ የሚያዩት እነሱ እና፣ ኳስ ሁሉንም ሰው ይገዛል ረጋ በላይ ካየሁም ምን ካልከው ዘጠና ደቂቃ ትሁን እንጂ ብዙ ሰው ይገዛል፣ ብዙ ሰው ይይዛል። በዛ ውስጥ መልእክቶችን ምኖችን ታንጸባርቅበትና የኳስ ጥበብን መተንተኑ ምናምን ሁሉም ነገር ውስጥ ትገባለ። ስለዚህ ሴቶች ወደዛ የገቡበት ምክንያት ኳስ ብሎ አሳቦ ሌላ ነገር ይ ሲሉ ነበረ። ሳያውት እነሱ ሰው ቀሩ። አሁን እኛ ወደ ቤት ነው ምንገባ፣ እነሱ እያዩ አንተ፣ እኛ ይገባል። በነገራችን ላይ ደሬ ሴቶች የድጋፍ ካልቸር አሁን አውሮፓ ላይ የእግር ኳሱ አንዱ ህይወት ሆኗል። አሁን ቱርክ በጣም ብዙ ሴት ደጋፊዎች ነው ያሉት። እንግሊዝ ውስጥ በጣም ብዙ ደጋፊዎች እየተመለ ስፔን በጣም እንዳውም የቀጥታ ስርጭት ራሱ ይሄ ውበት አድርጓቸዋል። እና ክሎዛ ፖሎ ሲያሳዩን ሴቶቹ የማድሪድን ጨዋታ ይዘዋል። እንደዚህ ነው ነገር ሴቶቹንም ነው የሚያመጣው ካሜራው ራሱ ብሎ እኮ ነው የምታየው። ስንት ዓመት የደገፈው ወንድ አለ። ባሏ እኮ እንደውም ኮሚቴ ነው። ባሏ እኮ ኮሚቴ ነው። እሷ ከዕለታት እንድቀምታ ነው ካሜራ ያገኘት። የቡድኑ እኮ ኮሚቴ ነው ባሏ ውስጥ፣ እሱ ነው በጣም የሚያለቅሰው። እዛ ስታዲየም ስር ሆኖ እኮ ገብቷል። አ ስለዚህ ኳስ ኢንተርናሽናል ቋንቋ ነው። መልክ ዘር ምን እውቀት ምናምን አይጠይቅም። ከሰሞኑ እንግዲህ ቲክቶክ ላይ የናኩቻ ጉዳይ እና የበላቸው ጉዳይ አነጋጋሪ ሆኗል ማለት ነው። ላይቭ ስትሪም እየተጫወቱ እያለ አኩቻ እና በላቸው በላቸው ያሸንፋል። ከዛ በኋላ ተቀጣ ሲለው አልቀጣም ከኛ ጋር መጫወት ራሱ ምናምን ምናምን ብሎ ያልሆነ ነገር አኩቻ እሱን ተናግሮታል። አብዛኛው የቲክቶክ ተጠቃሚዎች በጣም ተቃውመውታል ማለት ነው። ማንን አኩቻ ማለት ነው። እሱን ቪዲዮውና የተቃወሙትን ሰዎች የተናገሩትን ንግግር በተከታታይ ጋብዣችሁ እመጣለሁ ማለት ነው። ራስን ቅጣ መጀመሪያ ችጋራ ምን እንዳደረ ወተት ተበጣጠስ

ይጫወት ነው። ይበቃሃል፣ አንተ ክብር ነው ከእኛ ጋር ራስህን ቅጣ መጀመሪያ ችጋራ ከማጠሯ መወጣጠሯ ሉ ምን የተለየ ስራ ሰርተነው፣ አንተ ከእኛ ጋር መቀመጥ ትልቅ ክብር ነው ምናምን እያልክ መልክ የምትሰራው ብብት ላይ ብጉንጅ ወጣ ይመስል አጣ ሰግጠን የፈመስከው ሌላ ምን የተለየ ስራ ይሰራ። ደግሞ እኛ የከተማ ልጆች ሰውን ማላመድ ምናምን ትላለህ። እንደውም ያላመድነው አንተን ነው። አሳማ ኮሸሪ። ይሄ ቪዲዮ ለዚህ ኮሸሪ እንዲደርስ አምስት ጊዜ ኮፒሊንግ ማድረግ ያለበት። ራስን ቅጣ መጀመሪያ ችጋራ። የከተማ ልጆች ማላመድ ልምዳችን ነው። አሁን ስሜን ለማጥፋት ፈልጌ ከሆነ እሺ፣ ስታይ ምን ስም ኖሮ ነው የሚጠፋው? ወይ አንተስ ምን ስም ኖሮ ነው የሚጠፋው? እዚህ ቆማጣ አንድ ጣት ብርቁ ነው ይላሉ፣ በነገራችን ላይ ማለት ነው። የከተማ ልጅ እንደዚህ መባል ከሆነ እውቅና እንደዚህ መባል ከሆነ እውቅና በአፍጤሜ ይወጣ። አንተ ቲክቶክ ላይ የሆነ ፎሎወር አለህ እንጂ ቆም፣ ማንም አይደለም፣ ኮንተንት ክሬተርም አይደለም እኮ አንተ። አንተዋወቅም እንዴ በቆጮ መኪና አይደለህ እንዴ ተጭነህ የመጣው ከክፍለ ሀገር? አንተ ባጭ እንደያዘው ሰው ወይም ደግሞ የብብት እብጠት እንደያዘው ሰው እንዲተወጣጥረ እዋዋነ እኔ አኩቻ ነኝ ያልከው እንጂ እኮ ምንም ይሰራው የፈጠርከው ነገር የለም። በስነ ስርዓት ይሄ ልጅ በላቸው የሚባለው ልጅ ማለት ነው ስነ ስርዓት ካንተ ይሻላል። ስነ ስርዓት ያስተምራል። እንዳንተ አፉን መክፈት በአፉ መበልቀት አቅቶት አይደለም። የከተማ ልጅ ማለት ብዙ ምሳሌ ማድረግ የምንችላቸው እዚህ ቲክቶክ ላይ አሉ። እነ ናውን ፎንቲ እነ ጆሲን ማየት እንችላለን እነ ጆን ዳንኤልን ማየት እንችላለን። ብዙ አሉ እነ ጃኒን ሰውን ሳይነቁ ዝቅ ብለው አክብረው ማለት ነው እነ ዳጊ ኦርተን በጣም ስማርት ልጆች ማለት ነው። ከነሱ ቢያንስ አትማርም ቲ ለምንድን ነው ጭንቅላት እንደዚህ እዚህን ያህል የሚጠበው? ሚኒም ፍምስና እንዳንተ አይደለም ሰግጠ ነው እዚህ ቦታ የደረስከውና ሰውን በስነ ስርዓት ሰውን እንደ ሰው አክብር። ከዜሮ ጀመርክ ትልቅ ቦታ ትልቅ ፎሎወር አገኘክ። በላቸውም ከዜሮ ጀምሮ እያደገና እየተለወጠ ያለ ሰው ነው። ሰውን በማንነቱና በመጣው ቦታ እንደዚህ አትገምት። አንተ ምንድነው የቲክቶክ አንጓ ነኝ የቲክቶክ አዋቂ ነኝ የቲክቶክ ኤክስፐርት ነኝ አልክሳ። በጣም ነው የምታሳፍረው። በጣም ነው የምታሳዝነው። ጭንቅላትን ተጠቀምበት። ድንጋይ አይደለም፣ እንዲያስብ ነው የሰጠ ፈጣሪ። ጋይስ ፎሎ አድርጉኝ፣ ሼር በደንብ አድርጉልኝ፣ እንዲደርስ ለሱ ሜንሽን አድርጉት። ግን ሞቲቬት የሚያደርጋት ውሸት ማይ ምን ትላለች ማይ ጋድ

ከዚህ ግን ሴልፍ ወርዟ በጣም ያነሰ ሴት ቆንጆ ነች ካልካት፣ አው ሞቲቬት አድርጋት ሊሆን፣ ቆንጆ ነኝ ብላ ሆነች ነው።

እንግዲህ ውድ እኔ ልዩ ቤተሰቦች የዛሬ ቪዲዮዎች የእነኝን ይመስላሉ። በቪዲዮዎቹ ፈታ ዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ አመንኳቸውን ቪዲዮዎች ከተለያዩ ሻል ሚዲያ ሰብሰብ አድርገ እስከ መጠረስ እናንተ ውድ እኔ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከዛ ጉለ እናንተ ሰላሙ፣ ጤናውን፣ ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲሆን ላዩ ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ